ሰላም ያበሻ አዲስ ቤተሰቦች፣ እንደምናላችሁ። የሰዓቱ ዜናችን ተጀምሯል። ከጀርባዋ ኤሌክትሮኒክስ ውስጥ ተሸክማ ስትፈር ተያዘች የተባለችው ወፍ ምንድን ነች? ምርመራው እየተደረገ ነው፣ ገና አላለቀም። የቤንሻንጉል ክልል ፖሊስ ኮሚሽን ምርመራ እየተደረገ ነው ሲያልቅ እናሳውቃለን። የክልሉ ኮሚኒኬሽን እና የሰላም ጸጥታ ቢሮ በቤንሻንጉል ጉሙዝ ክልል ና ኮሞ ልዩ ወረዳ ጉሬ ቀበሌ በጀርባዋ ላይ ኤሌክትሮኒክስ ቁስ ተገጥሞባታል የተባለች ከወትሮ ለየት ያለች ወፍ ስትበር መያዟን ቲግፋ ኢትዮጵያ ከአካባቢ ነዋሪዎች ሰምቷል። በገለጻው መሰረት ወፏ በጉሬ ቀበሌ ሰማይ ስር ስትበር የተገኘችው ከቀናት በፊት ሲሆን ኤሌክትሮኒክስ ቁስ የተገጠመላት ከመሆኗ ባሻገር ሙሉ አካሏ በአርቲፊሻል የተሞላ በሁለት እግሮቿ ቀለበቶች እንዳሏትም ተመልክቷል። እንዲህ አይነት ወፍ ከዚህ በፊት በአካባቢው ዝር ብሎ እንደማወቅ የተናገሩት ነዋሪዎቹ ውበት በተለይ ወፏ አጉራ ላይ ያሉት ቀለበቶች፣ በጀርባዋ ላይ ተገጥሞላታል የተባለው ኤሌክትሮኒክሱ ምንን የያዘ ነው በሚል ስጋት እንደደቀነባቸው ጠቅመዋል። አንዳንዶቹም ጉዳዩ ከዳሴ ግድቡ ጋር ሊገናኝ ይችል የሆነው የሚል መላምት ያስቀምጣል። በተለይም ከጸጥታ ጋር በተያያዘ ወፏ ላይ ምርመራ ለማድረግ በጸጥታ አካላት ወፏ ወደ አሶሳ ከተማ ሳትወሰድ እንዳልቀረች ተናግረዋል። በዚህም ስለ ጉዳዩ የጠየቅነው የአሶሳ ፖሊስ መምሪያ ጉዳዩን እንደሰማ ነገር ግን ሁነቱ ከከተማው ውጪ በመሆኑ ምርመራውን እንደማይመለከተው ለት

ቲክፋ ኢትዮጵያ በተጨማሪም በሞና ኮሞሉ ወረዳ ሰማይ ስር ስትበር ታየች የተባለችውን ቀለበትና ኤሌክትሮኒክስ ቁስ በጀርባዋ አንዳላት እንዳላት የተነገረላትን ወፍን ምንነት አውቀው እንደሆነ የክልሉን ፖሊስ ኮሚኒኬሽን ሰላምና ጸጥታ ቢሮችን ጠይቋል። አንድ ቤንሻንጉል ጉሙዝ ፖሊስ ኮሚሽን ከፍተኛ አመራር በሰጡት ምላሽ መከላከያ ጋር ነው ምርመራ እየተካሄደ ያለው ምርመራው ገና አላለቀም ሲሉ ለቲክፋ ኢትዮጵያ ተናግረዋል። ስለ ጉዳዩ የጠየቅናቸው አንድ የክልሉ ሰላምና ጸጥታ ቢሮ አካል ደግሞ መረጃው እንደደረሳቸው ገልጸው ምርመራው እየተደረገ ነው ሲያልቅም እናሳውቃለን የሚል ምላሽ ሰጥተዋል። ተመሳሳይ ጥያቄ ያቀረን ብለት የክልሉ ኮሚኒኬሽን ቢሮ በበኩሉ ወፏን በተመለከተ ምርመራ እየተደረገ እንደሆነ፣ ምርመራው ሲጠናቀቅ ማብራሪያ እንደሚሰጥ ቃል ገብቷል። በሌላኛ የአገር ውስጥ ዜናችን ውሀት መዳን ከፈለገች ጉባኤ ማድረግ አለባት የሚል እምነት አለኝ። ፕሬዝዳንት ጌታቸው ረዳ ፕሬዝዳንት ጌታቸው ረዳ እርምጃ ውሰድ፣ ካልሆነ በራሳችን መንገድ እንሄዳለን። የመቀለ ከተማ ወጣቶች በመቀለ ከተማ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር የመከሩ ወጣቶች የደብረ ጽዮን ውሀት ኋላቀር፣ ለውጥ አደናቃፊ ሲሉ ወርፈዋል። ፕሬዝዳንት ጌታቸው ረዳ ከመቀለ ሰባት ክፍለ ከተሞች ከተወጣጡ ወጣቶች በጽህፈት ቤታቸው የተወያዩ ሲሆን ለተነሱላቸው ጥያቄ መልስና ማብራሪያ ሰጥተዋል። ወጣቶቹ በመድረኩ ባቀረቡት አስተያየትና አካሄድ የደብረ ጽዮን ህዋት እኔ ባልቀደስኩት ማዕድ ለመብላት እንጂ መሰደድ አይታሰበም በሚል አካሄድ ተጠምደዋል ሲሉ ተችተዋል። እኔ ብቻ ነኝ ፈላጭ ቆራጭ የሚል ፈሊጥ ያለንበትን ወቅት የማያወጅ ኋላ ቀር ሲሉ በስሜት የተናገሩት ወጣቶቹ የደብረ ጽዮን ህዋት የጠቅላይነት መንገድና አካሄድ አይሰራም ብለዋል። የጊዜያዊ አስተዳደሩ ፕሬዚዳንት ጸረ ለውጥ ሲሉ በፈረጁት የደብረ ጽዮን ህዋት ላይ እርምጃ ባለመውሰዱ አምርረው የነቀፉት ወጣቶቹ ፕሬዚዳንት ጌታቸው ረዳ እርምጃ ውሰድ፣ ካልሆነ በራሳችን መንገድ እንሄዳለን በማለት ቁጣቸውን አሰምተዋል። መንግስት መንግስትን በመሆን የለውጥ ጥያቄያቸው ሀገራችንን የመልስ እኛ ወጣቶች ትግስታችን ተሟጧል ሲሉም ገልጸዋል። ህዝቡ አስተማማኝ ሰላም ባለቤት፣ እንዲሁም በምርጫ የሰየመው መንግስት ሊኖረው ይገባል ሲሉ ምላሽ የሰጡት ፕሬዝዳንት አቶ ጌታቸው ረዳ ይህንን እውን እንዲሆን ከስሜት የጸዳ ትግልና አካሄድ ከወጣቱ ይጠበቃል ብለዋል። ህዋት ጠላት ነው የሚል ነገር ስህተት እንደሆነ የገለጹት ፕሬዝዳንት አቶ ጌታቸው ረዳ ፓርቲው እንዲድን ከተፈለገ እንደ አዲስ አሳታፊ ጉባኤ አካሄድ ይጠበቅበታል የሚል ምክር ሀሳብ አቅርበዋል። በትግራይ ያለው ችግር በህዋት ብቻ ይፈታል ማለት ስህተት ነው። ስለሆነም ላሉ ዘርፈ ብዙ ችግሮች አሳታፊ ሁሉን አቀፍ ፖለቲካዊ ዋነኛ ተመራጭ መንገድ ነው ሲሉ አክለዋል። ፕሬዝዳንት ጌታቸው ረዳ የመቀለ ከተማ ያለ ከንቲባ ከሶስት ወራት በላይ መቆየቱ፣ አይዲዲአር መቋረጥ፣ በክልሉ የሚታዩ በርካታ የጸጥታ ችግሮችን በማስመልከት ከወጣቶቹ ለቀረበላቸው ጥያቄ መልስና ማብራሪያ መስጠታቸውን ከቲፋ ገጽ ያገኘነው መረጃ ያሳያል። በሌላ ዜና የቀድሞ የሀዋሳ ከተማ ከንቲባ በምን ክሶች ጥፋተኛ ተባሉ? ከአንድ ዓመት በላይ ማረሚያ ቤት ሆነው ጉዳያቸውን እየተከታተሉ የሚገኙት የቀድሞ የሀዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በሀዋሳ ከተማ ከፍተኛ ፍርድ ቤት በቀረቡባቸው ሁለት ክሶች ጥፋተኛ ተብለዋል። አቶ ጸጋዬ ፕሮጀክቶችን በህገወጥ ወጥ አግባብ መርተዋል በሚል ክስ ቀርቦባቸዋል። የህዝብና የመንግስት ሀብት ጉዳት እንዲደርስ በማድረግና ና ስልጣንን ያላግባብ በመገልገል በሚል አቃቢ ህግ አቶ ጸጋዬ ላይ የሙስና ወንጀል ክስ አቅርቦባቸው ነበር። በዚህ ክስ የቀድሞ የሀዋሳ ከተማ ከንቲባ በፍርድ ቤት ጥፋተኛ ተብለዋል። አቶ ጸጋዬ በሀዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉበት ሌላኛው ጉዳይ በመንግስት የመኖሪያ ቤት ቤት ተሰጥቷቸው እያለ ከስልጣን እስከተነሱበት ጊዜ ድረስ የቤት ክራይ ገንዘብ ይቀበሉ ነበር የሚለው ነው። የቀድሞ ከንቲባ ለቤት ክራይ በወር 10 ሺ ብር በድምሩ 260 ሺ ብር ያልተገባ ጥቅም አግኝተዋል በሚል በአቃቢ ህግ የቀረበባቸውን ክስ የመረመረው ፍርድ ቤቱ አቶ ጸጋይን ጥፋተኛ ናቸው ብሏል። የሐዋሳ ከተማ ፍርድ ቤት ከትላንት በስቲያ ውሎ አቶ ጸጋይ ላይ ከቀረቡት ሶስት ክሶች በአንደኛው ነጻ መሆናቸውን ውሳኔ አስተላልፏል። የዋሳ ከተማ ከፍተኛ ፍርድ ቤት በአቃቢ ህግ የቅጣት ማክበጃ እንዲሁም የሚቀርብ የቅጣት ማቅለያ ለማሰማት ለሮብ መጋቢት 32. 2017 ተለዋጭ ቀን ቀጠሮ ሰጥቷል። አቶ ጸጋይ ቱኬ በፌዴራል ከፍተኛ ፍርድ ቤት የሀዋሳ ማዕከል ቀርቦባቸው ከነበሩ ሁለት ሌሎች ክሶች ነፃ ናቸው መባላቸው ይታወሳል።